የሚያስደነግጠው የቱ ነው? ወገኖቼ የተሳሳተ የሚያሰኘው የቱ ነው? መናፍቅ የሚያሰኘው የቱ ነው? ስለ ክርስቶስ አለመናገር ነው ወይስ መናገር ነው? የመድኃኔዓለም ቀን ነው። በጣም የሚያሳዝን ሰባኪው ሰብኮ ሲወርድ ሴትየዋ ምን አሉ? እንደው በመድኃኔዓለም ቀን ኢየሱስ ሲልብን ዋለ አሉ። ወገኖቼ እኛ አስተምረን ይጨረስን እንደሚመስለን አይደለም። መድኃኔ ዓለምንና ኢየሱስን እንኳ ያለዩ ብዙ ሰዎች አሉ። ልብ አድርጉ ወገኖቼ። ነቢያትን ነቢያት ያሰኛቸው እኮ እሱ ነው። ሐዋርያት ሐዋርያት የተባሉት የእሱን ዜና ይዘው ስለወጡ ነው። ሰማዕታት ሰማዕታት የሆኑት ለክርስቶስ መስክረው ስለተቀሉ ነው። መናንያን መናንያን የሆኑት ስለ እሱ ጣይም ዓለምን ስለናቁ ነው። ደናግላን ደናግል የተባሉት የክርስቶስ ሙሽሮች ስለሆኑ ነው። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ስለሆነች እኮ ነው። ሁሉም እሱ ይወደዳሉ። እሱ ግን ስለ ራሱ ይወደዳል። አዎ ወገኖቼ፣ የስህተት መለኪያ ስለ ክርስቶስ መናገር አለ። የስህተት መለኪያ ስለ ክርስቶስ አለመናገር ነው። ልብ አድርጉ። የአባቶቻችን ሁሉ አገልግሎት የጸሎተኞች ሁሉ ጸሎት ወደዚህ ወንጌል የሚያደርሰን ነው፣ ወደዚህ መዳን የሚያደርሰን ነው እንጂ መስቀሩን የሚተካ